መብታቸውን በመጠየቃቸው ብቻ የታሰሩ የጤና ባለሙያዎችን የኢትዮጵያ ባለሥልጣን እንዲፈቱ አምነስቲ ይጠየቀም። ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎች የኢትዮጵያ ባለሥልጣናት ያለ ምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የመብት ተቆርቋሪ አምነስቲ ጠየቀም። በአዲስ አበባ ብቻ ቢያንስ ከሀያ በላይ የጤና ባለሙያዎች በዋና ፖሊስ ጣቢያ የታሰረው እንደሚገኙ የገለጸው ተቋሙ፣ መብታቸውን ብቻ በመጠየቃቸው መታሰር እንደማይገባቸው ረቡዕ፣ ግንቦት 13 2017 ዓ ም በኤክስ ገጽ አሰፍሯል። በተጨማሪም ባለሥልጣናቱ በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ እያደረሱ ያሉት ወከባ እንዲያቆሙ ተቃውሞ ባወጣው መግለጫ አጽንኦት ሰጥቷል። ከሰሞኑ የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ስያሜ የደመወዝና የጥቅማጥቅም ጥያቄን ጨምሮ የጤና ሥርዓቱን ያስተካክላሉ ያሏቸውን 12 ጥያቄዎች ይመልስ በሚል ካነሱ የሥራ ማቆም አድማ ጋር በተያያዘ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪ ቢቢሲ ተናግረዋል። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች የሚገኙ ሆስፒታሎችን የሚያገለግሉ በርካታ የጤና ባለሙያዎች እየታሰሩና እያዋከው መሆኑን አንድ የንቅናቄው አስተባባሪ ለቢቢሲ ገልጿል። በአሁኑ አድማ ጋር በተያያዘ የአዲስ አበባ በአዲስ አበባ የሚገኙ የጥቁር አንበሳና የቅዱስ ጳውሎስ ሆስፒታሎችን ጨምሮ በተለያዩ የአገሪቱ ሌሎች ክልሎችን በርካታ የጤና ባለሙያዎች ከሆስፒታሎችና ከቤተሰቦቻቸው በጸጥታ ኃይሎች እየተወሰዱ በቁጥጥር ስል መዋላቸውን ተነግሯል። የጤና ባለሙያዎቹ ያደረጉት ያለው እንቅስቃሴም ሊከፋቸውን በመግለጻቸው ግንቦት 13 2017 ዓ.ም ለእስር ተዳርገው የነበሩ የጤና ባለሙያዎች የማህበሩ ፕሬዚዳንት በሳምንቱ መጀመሪያ ላይ መፈታታቸውን አምነስቲ ገልጾ አጠቃላይ ሁኔታዎችን አሳሳቢ ነው ብሎታል። የጤና ባለሙያዎችና ላይ ሁከት መቀስቀስን ጨምሮ የቀረበባቸውን ክስ አምነስቲ ባለሥልጣናቱን የዘፈቀደ እስርን እንደ ማፈኛ መሳሪያ በመጠቀማቸው ማሳያ ሌላኛው ለም ምሳሌ ነው ሲሉም ቦታል። የጤና ባለሙያዎቹ የተያዙበትን ሆነ የታሰሩበትን ምክንያት እንዳልገለጽላቸው አምነስቲ በዚሁ መግለጫው አስፍሯል። መኖሪያ ቤቶችን መሳሪያዎችና ፈንጅ ፍለጋ በሚል ሽፋን ያለ ፍርድ ቤት ማዘዣ ድንገተኛ ፍተሻ ተደርጉባቸዋል። በዚህ ወቅትም የተወሰዱባቸውን ብቸኛ እቃዎች ቀዎቹን የኤሌክትሮኒክስ እቃዎችን ሲል ነው ብለዋል። አምነስቲ በዚህ መግለጫው፣ የአስር የስራ ማቆም አድማውን ተከትሎ ፖሊስ የህክምና ባለሙያዎችን በቁጥጥር ስር ማዋሉን ማረጋገጡን የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ ረቡዕ፣ ግንቦት 13/2017 ዓ.ም በወጣው ባወጣው መግለጫ ተንትኗል። ኢሰመኮ ፖሊስ የማህበራዊ ሚዲያዎችን ቅስቀሳ አድርገዋል፣ እንዲሁም በሌሎች ስራ ላይ ባልተገኙ ባልደረቦቻቸው ላይ ዛቻና ማስፈራራትን አድርሰዋል በሚል የጤና ባለሙያዎችን ለእስር እንዳዳረጋቸውም አትቷል። የህክምና ተቋማት መካሄድ ላይ ያሉ የስራ ማቆም አድማ አድማዎች እንዲሁም ይህንን ተከትሎ በመንግስት እየተሰደዱ ያሉ እርምጃዎችን ለሰብአዊ መብት ጥሰቶች በርና በር እንዲከፍቱ ትኩረት እንዳይከፍቱ ትኩረት ሊሰጣቸውና ዘላቂ መፍትሄ እንዲያገኙ ማድረግ ይገባልም ሲሉም የሰመኮ ትንተናውን መግለጫው ላይ አትቷል። የስራ ማቆም አድማውን ተከትሎ የጤና ሚኒስትር ዴታ ደረጀ ዱጉማ የጤና ባለሙያዎች ወደ ስራ ግበታቸው ካልተመለሱም ህጋዊና አስተዳደራዊ እርምጃዎችን እንደሚወስዱባቸው ማስጠንቀቂያ ሰጥቷል። የጤና ባለሙያዎቹ ጥያቄ አሁን ባወጣው ሳይሆን ለአመታት ሲንከባለል የቆየ መሆኑን በብሔራዊ ቴሌቪዥን ግንቦት 12/2017 ዓ.ም በቀረቡበት ወቅት ተናግሮ ሚኒስትር ዴታው የጤና አገልግሎት እንዲቋረጥ ማድረግ ፍጹም ተቀባይነት የሌለውም ነው ብለዋል። ሚኒስትር ዴታው ወደ ስራ ገበታቸው ባልተመለሱ የጤና ባለሙያዎች ላይ መንግስታቸው ይወስደዋል ብለው ካቀረቧቸው እርምጃዎች አንዱ የሙያ ፈቃዳቸውን መንጠቅ እንደሆነም ተናግረዋል። ወደ ስራ ካልተመለሱ በስተቀር ሙያዊ ፈቃዳቸውን ይዘው መቀጠል እንደማይችሉም አስጠንቅቋል። የህክምና ባለሙያዎች ከተመጣጣኝ ደመወዝ፣ ጥቅማጥቅም፣ የሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ቦታ ነጻነት ጋር የተያያዙ ባለ 12 ነጥብ የጥያቄዎችን ለሙያ ለጤና ሚኒስቴር ለሚያዝያ 3 2017 ዓ.ም ማቅረባቸውን ይታወሳል። መንግስት እነዚህን ጥያቄዎች በተሰጠው 30 ቀናት ምላሽ ባለመስጠቱም በግንቦት አምስት ቀን ጀምሮ የስራ ማቆም አድማ ለማድረግ መገደዳቸውን ባለስልጣኖቹ ገልጸዋል። በተጨማሪም ከፊልና ና ሙሉ የስራ ማቆም አድማ ተከትሎ በአዲስ አበባ ክትትል ባደረገችባቸው አንዳንድ የህክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎች ጨምሮ በሐኪሞች ጥረት ተገቢውን ህክምና ማግኘት አልመቻላቸውንም ገልጿል። የተለያዩ ክልል ከተሞችም ረጅም ቀጠሮ በጠብቀው ወደ ህክምና የመጡ ህሙማን መንገላተታቸውንና በባለሙያዎቹ ጥረት ምክንያት የአንዳንድ የህክምና ተቋማት ባለሙያዎቹ ረዥም ረቃዎች እንዲሰሩ ለመመደብ መገደዳቸውንም በዚህ መግለጫው ሰፍሯል። ኢሰመኮ ክትትል ካደረገባቸው መካከል ጥቁር አንበሳ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ እና ዳግማዊ ሚኒሊክ ሆስፒታሎች ይገኙበታል። አዲስ አበባ በተጨማሪም አጋሩ፣ አርባ ምንጭ፣ ባህር ዳር፣ ጎባ፣ ሐዋሳ እና ድማ ከተሞች መረጃ ማሰባሰቡ አትተዋል። በጤና ዘርፍ የሚደረገው የሥራ ማቆም አድማ በማህበረሰቡ የጤናና የህይወት መኖርበት የምኖርበትን ላይ አሉታዊ ተጽዕኖ ሊያስከትል የሚችል መሆኑን የህክምና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽ እና አሳታፊ በሆነ መንገድ መፍትሄ የሚያገኙበትን ሁኔታ እንዲመቻች እንዲሁም የህክምና ባለሙያዎቹም የማህበረሰቡን የጤናና የህይወት የመኖር መብት አደጋ ላይ በማይጥል መልኩ ጥያቄያቸውን እንዲያቀርቡ ለኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ጥሪ ማቅረባቸውን በዚህ መግለጫ ላይ ሰፍረዋል።